በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኩል ኢትዮጵያ ድንበር ከምትጋራበት የደቡብ ሱዳን ግዛት በህገወጥ መንገድ የገቡ ደቡብ ሱዳናውያን ወደ ሀገራቸው መሸኘታቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ አስታውቋል። ባለፉት ዓመታት የደቡብ ሱዳን በኩል በምንዋሰነው ድንበር አቋርጠው ወደ ክልላችን ወደ ሱርማ ወረዳ በተደጋጋሚ በመግባት የከብት ዝርፊያ እና የሰው አካል ማጉደል፣ ህይወት ማጥፋት በተደጋጋሚ የሚፈጸምበት አካባቢ ነው። በዚህ ሂደት ውስጥ በ2017 ዓ.ም ልክ የዛሬ ዓመት አካባቢ የተቀናጀ የክልልና የፌዴራል የጸጥታ አካላት በጋራ ሆኖ በዚህ አካባቢ ላይ ስራ እየሰራን ባለንበት ወቅት ድንበር ተሻግረው የደቡብ ሱዳን አርብቶ አደር ዘራፊዎች ወደ ክልላችን ዘልቀው በመግባት ከብቶችን ዘርፈው በሚሄዱበት ጊዜ የተቀናጀ ኦፕሬሽን በመስራት ዘራፊ አካላትን ከነትጥቃቸው በቁጥጥር ስር የመዋል ስራ ተሰርቷል። የተፈጸሙ ጉዳዮች ወንጀል ቢሆኑም በቀጣይነት እንዳይደገሙ ከሚመለከታቸው አካላት ጋር ምክክር በማድረግ ለመልቀቅ የክልሉ መንግስት በቀረበው ጥያቄ መሰረት ወስኖ ነው ወደ ሀገራቸው እንዲመለሱ የተደረገ። ተጠርጣሪዎችን ለማስለቀቅ በሁለቱ አገራት የውጭ ጉዳይ ሚኒስቴሮች በኩል የተጀመረው ድርድር የክልሉ መንግስት በመደገፍና ምቹ ሁኔታዎችን በመፍጠር ተጠርጣሪዎችን በሰላም መሸኘት መቻሉን አቶ አንድነት አብራርተዋል። ደቡብ ሱዳን ሪፐብሊክ ከኢትዮጵያ ጋር የጠነከረ ወዳጅነት ያላት ሀገር መሆኗን የገለጹት አቶ አንድነት በድንበር አካባቢ የሚከሰቱ ግጭቶችን በወንድማማችነት መርህ የመፍታት ተግባር ተጠናክሮ ይቀጥላል ብለዋል። የተጠርጣሪዎች በሰላም መለቀቅ የህዝቦች ትስስርና የሁለቱ ሀገራት የጠነከረ ወዳጅነት እንዲሁም ግንኙነት ወደ ላቀ ደረጃ ለማሸጋገር ስምምነትን የሚፈጥር እንደሆነ ነው ኃላፊው የገለጹት። እንግዲህ ደቡብ ሱዳን ከሀገራችን ኢትዮጵያ ጋር በጣም ወዳጅ የሆነች ሀገር ነች። እንደ ሀገር መልካም ግንኙነት ያለ ነው። ስለዚህ እንደ ሀገር ያለ ግንኙነት ብቻ ሳይሆን በእኛ ክልል ድንበር አካባቢ በድንበር የምንዋሰን የደቡብ ሱዳን ክልሎች በጎሳም በብሔርም ደረጃ ኢትዮጵያ ውስጥ ያሉ በደም የተሳሰሩ በቋንቋ፣ በባህል የሚገናኙ ህዝቦች የሁለቱ ሀገራት የጋራ ብልጽግናን በሚያረጋግጥ አግባብ በመስራት ቀጠናውን የልማት ማዕከል ማድረግ ይገባል ብለዋል። አቶ አንድነት በመግለጫቸው የሁለቱ ሀገራት ህዝቦችን የጋራ እድገት፣ የጋራ ብልጽግና ሊያረጋግጥ በሚችል አግባብ እያጠናከርን የምንሰራ ነው የሚሆነው። ዳግም የሚከሰቱ ጥቃቅን ጉዳዮችም ካሉ እነዚህን በጋራ እየተባበርን እየተመካከርን አጎራባች ካሉ የደቡብ ሱዳን ክልሎችም ጋር እየተገናኘን በውጭ ጉዳይ ሚኒስቴር በኩልም በሚመቻቹ መድረኮች አጠናክረን ቀጥለን ቀጠናው ከዚህ በፊት የምናውቀው የመዘራረፍ የመገዳደል ቀጠና ሳይሆን የልማት ቀጠና እንዲሆን በራሱ በእኛ ክልል ድንበር አካባቢና በደቡብ ሱዳን ድንበር አካባቢ ያለው አንድ የልማት አቅም አንድ የልማት ኮሪደር በኢትዮጵያ ብቻ የሚወሰን ሳይሆን በምስራቅ አፍሪካ የኢትዮጵያ መንግስት በአጎራባች ሀገሮች የያዛቸውን የውጭ ጉዳይ ፖሊሲዎችን መሰረት ያደረገ የጎረቤት ትኩረትን መሰረት ያደረገ ከፍ ያለ የስበት የልማት ስበት ማዕከል እንዲሆን በጋራ በቀጣይ መሰል ድንበር ዘለል ወንጀሎችን በጋራ ለመከላከል በኢትዮጵያ ከደቡብ ሱዳን ተወካዮች ጋር በነበረው ውይይት መግባባት መፈጠሩ ነው አቶ አንድነት ያብራሩት። የደቡብ ሱዳን የውጭ ጉዳይና

and for facilitating the release of these individuals. የተጠርጣሪዎች በሰላም ወደ ሀገራቸው መመለስ በሁለቱ ወዳጅ ሀገራት ያለውን ትብብር የሚያጠናክር እንደሆነም በመግለጫቸው ተጠቅሷል።